ቤዛ፣ ሮዛ፣ ማዛ ምናምን እናንተ ግን ማለት ነው ማለት ሌላ ሰው የለም? ሌላ የምታገቡት ወንድ በቤተሰብ በስነስርዓት በወግ ማረጉ ሌላ ሰው የላችሁ? ማለት ምንው ናችሁ? ራሱ እኮ እያዩ ላይፉን እያዩ የእሱን ታሪክ እያዩ መልሰው ላውሌ እንትን ይላሉ። እንዴ ሌላ ወንድ የለም። ዞር ዞር ብላችሁ ፈለግ ፈለግ አድርጉ። በጣም ብዙ ወንዶች አሉ፣ ስርዓት ያላቸው በቃ ሁሉ ነገር ትዳር የሚፈልጉ አሉ። ምን ሆናችሁ ወደዛ ማትሄዱት? እስኪ ከስከ ልጁ ላይ ወረድ በሉ ሼማ ይዛችሁ። እንዴ በቃ ተውት እስኪ ወንድሜ። እንዴ እኔ በጣም ነው የሚገርመኝ የሴቶቹ ነገር። በቃ ሰው ምንም ይሉኝታ የሚባል ነገር የለውም ማለት ነው። ሮዛ ደግሞ ኛነሽ ግን አንቺን ብትወኝ ራቂ። በቃ እስከሱ ጋር ራሱ ኮንታክት ማውራት ምናምን ነገር ራቂ። በቃ አያስፈልግም። እናንተ ምን ሆናችሁ ነው ጋይስ? እና እኔ በጣም ነው የገረመኝ። ኧረ ሴቶቹ ምን አይነት አይናውጣ አይናውጣ ሴቶች እንዳሉ እኔ እንጃ፣ በጣም ያስፈራ። ሰላም ሰላም ጋይስ፣ እንዴት ናችሁ? አላችሁ ባላችሁበት፣ ሰላማችሁ ብዝዝት ይበልልኝ። ተመልሼ መጥቻለሁ። ሰብስክራይብ ማድረጋቸውን እንዳረሱ ቪዲዮ ላይክ እያረጋችሁ አበረታቱኝ እና የሰዒድ እህት ተመልሳ ከስንት ወራት በኋላ መጣች። ከሁለት ወር ነው ሶስት ወር በኋላ መጣዋለች። ልጅ ወንድሟ በረኪና ጣጣ ሲባል በቃለች ማለት ነው። ወንድም ነዋ እንግዲህ መቼስ ወዴት ይጣላል? ምንም ቢሆን ወንድም ነው። ተመልሳ መጣች። ሴቶቹ ምን አይነት አይናውጣ አይና ውጣ ነው ያሉት ወደዛ ዞር ዞር ብላችሁ ፈልጉ፣ ሌላ ወንድ የለም እንደ አገር ውስጥ እያለች ነው ሮዘን። ብትሆኚ በቃ ራቂ፣ ከሱ ላይ አታገቢ፣ ራቂ ከእሱ ጋር እንደውም ኮንታክት በስልክ ራሱ አትደዋወይ፣ ከሱ ላይ ራቂ እያለች ነው ማለት ነው። እንደዛ ነው አብዛኛ፣ ደሞ የመጣችው ዋናው ንግግሯ ስለ ሱማያ፣ ሱማያ ሰዒድን ልትበቀል ነው ምንም የእሱን ነገር እርግፍ አርጊና ተይ ብንላት እንቢ አለች ወይ ወደሱ ተመለሽ ስንላት አትመለስም። እንዳትመለስ ነው የምታወራው። ይኸው እሱ ሴቶች የሚያሳድዱ ሴቶች ስርስር እየሄደ ወይ ትመታለች ወይ ትደባደባለች። አርፋ እየተቀመጠ ያደለም። እኔ ብዙ ጊዜ ያኔ በቃ የእሱን ነገር ታየው። አንቺ የራስሽን ላይፍ ኖሪ እሱም የራሱን ህይወት ይኖርበት ታይው ስንላት እምቢ ብላ በበቀል ወጣቸው አለች። ሱማያ ሰዒድን ልትበቀል ነው የመጣችው እና ሌላ ሴቶችም አያይዞ እኛ ሮዛን ሮዛን ከፍ አድርገን ሮዛን ካላገባን ካላገባት ብለን የምናለቃቅሰው እሷ ብትሞት አታገባም እያለች ነው። ይኸው ከእሷ ላይ ከእሱ ላይ ራቂ፣ አንቺን ብትወኝ ምንም ቢሆን የምታዘኝ ልጅ ነሽ ጥሩ ልጅ ነሽ ያኔ ቢሆንም ግን ራቂ፣ ያለቻል ነው ማለት ነው። ሱማያ ራሱ በቃ ያኒ ጠንከርነትሽን በጣም ወደ ወደዋለሁ። በጣም ጠንካራ ልጅ ነሽ። በጣም መስተዋይ ልጅ ነሽ። በቃ ያኒ ኮንፊደሽን ኮንፊስ ጋይስ፣ ኮንፊስ ኮንፊደንስሽን ያኒ ወድልሽ አለው። ግን ከሱ ላይ በቃ ራቂ የራሱን ሕይወት ይኖረበት ራቂው ከወንድሜ ላይ እያለች ነው። ሀታ ሱማያን ራሱ ማለት ነው ቤተሰብ እና ሌሎቹም የመሰሎች እንደ ቤዛ፣ ሮዛ እነ ሁላችሁም ራቁ፣ ራቁ ከወንድሜ ላይ ያለች ነው ማለት ነው። እንግዲህ ምን ይደረጋል? ሴቶቹ እንኳን ሴቶች እናንተ ሴቶቹ ግን ምን ሆነው አሉ? ሴቶቹማ ግን አይናው ተሆናል እውነት ያውን ሴት እኮ አፋውታ ወታ ሚላው ሚዲያ ላይ ወታ አግባኝ እያለች ነው። እውነት እኔ ግን ሼም ነው የሚይዘኝ። እሷ ቃላቱን ቃላ ገባኝ የምትለው ቃል አስቡት፣ ዛሬው ነው አግባኝ፣ ዛሬው ነው ቤት አስገባኝ ትለዋለች ሁላ። እኔ በጣም ሼም ነው የሚይዘኝ ስትል፣ ያው ሚዲያ ላይ አደባባይ እኮ ያኔ አለሙ በሙሉ የሚያውቁ ማለት ነው። በአሁኑ ጊዜ ግን ሴቶች ሼም የሚባል ነገር ጠፍቷል፣ እውነት ለመናገር ማለት ነው። ተሮዛ እራሱ አሁን ጥሩ ሰው ምናምን ትሆናለች እንጂ ግን ያኔ አፋ ናው ታግበኝ፣ እንደዚህ ሆን ብላ አሁን ተመልሳ ው ራሷ ላይ ችግር አደረሰች። ሌሎቹ የመሰሎቹም እንደ ሮዛ አይነት እንደ ቤዛ እንግዲህ ሁላችሁም ወንድ የለም እንዴ? ካለሱ ወንድ የለም እንዴ? ኧረ ፈለግ ፈለግ አድርጉና ወደዛ ፈልጉና ታገኙ። ወይኔ ወርጥ እናንተ ከዚህ የበለጠ ውርደት አለን እንዴ? ግን እኔ እምለው ጋይስ ከዚህ የበለጠ ውርደት አለን? ሱመያም ብትሆን ሞድ እየያዘችበት ነው ሲጀመር። እውነት ወይ እኔ ግን አሳዘነኝ ሰይድ እውነት ያኔ ሁሉም እየተጫወቱበት ነው። ሀታ ህቱ ራሱ የሱን እንትን አትፈል፣ ምን ችግር አለ? ሮዛም ቢያገባ ተፈን ምን ሆነች ይች ልጅ? ምን አነሳት? እሱ ከወደደ ያገባት። እሷ እሷ ራሱ ለምን ትገባለች የሰው ግን እኔ ምን እምለው ነገር የለም አላየርዳቸው ሱመያም ቢሆን ግን ሞድ እየያዘችበት ነው ሰዒድ ላይ ማለት ነው ልክ ወይ እንደወደደችው ነገር ሆነ ሌላ ሴቶች እንዳያገባ እየከለከለች ነው ወይ ደግሞ አልተመለሰችለት እዚህ ጋር እስቲ ማን ነው ጥፋተኛ ጋይስ ሱመያ ናት ሰዒድ ነው ሰዒድስ ተበድሏል ሰዒድ እኮ ግራ ገባ የሱ አቋም አጣ የሱ እንትን ማለት ነው እውነት ምንም አልሆነለትም። እንደምትለው ልጅቷ ራሱ ወይ ሁሉ ነገር እርግፍነኝ ሴቶች ትቶ ወደ ቤተሰብ ተመልሶ ከቤተሰብ ጋር ቢማከር፣ ለዛ ነው የምላችሁ ጋይስ። እንግዲህ ወሬን አላስረዘምባችሁም። ቪዲዮ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ ውዶቼ፣ ወዳችኋለሁ። እንግዲህ እኛ ራሳችን ከራስ በራሳችን ካላበረታታን ማን ነው የምናበረታታው? ወይስ ሌላ ሌላ ሌላ እኛ ማበረታታ ነው። እንደው ለማንኛውም አንተን ላይክ ማድረግ እንዳራሱ አስተያየቱን ኮሜንት ስር ጻፉልኝ። እስኪ ምን ትላላችሁ እናንተ ስለነኝ ነገር እንዴ ነው የምትሉት? እስቲ ጻፍ ኮሜንት ስር።